በሩን ዝጊው፣ ላወራሽ እፈልጋለሁ። አዎ በሩን ዝጊው፣ ላወራሽ እፈልጋለሁ። አንቺ ቆይ፣ ምን አይነት ሴት ነሽ? ምን አይነት ሴት ነሽ? እንዴት ነው ቆይ እንደዚህ የሚደረገው? ምን? እንዴት ሰው ሽሮ ላይ ስኳር ይጨምራል? እንዴት ሽሮ ላይ ስኳር ይጨምራል? ምን ማለት ነው? ደራርቱ መስተካከል አለብሽ። ይኸውልሽ ካልሆነ ነገ ጠዋት ፌስታልሽን እንጠቅልለሽ ወደ ገጠርሽ ትገቢያለሽ። ተደርጎ ነው ሽሮ ላይ ስኳር የሚጨምረው? ሁለተኛ በቃ እንደዚህ እንዳታረጊ። ካልሆነ ይኸውልሽ ነገ ጠዋት ነው ሀገርሽ የምሸኝሽ እንጂ እኔ መዳረቅ አልፈልግም። ምን ማለት ነው? እንዴት ሽሮ ላይ ሰው ስኳር ይጨምራል? ደራርቱ ደራርቱ የት ሂደሽ ነው?